ደህና ነን። ሰላም ነው። ሁሉም ቤተሰቡ ደህና ናችሁ? ደህና ነን፣ ደህና ነን። እንዴት ነው? በቃ ለእኛ ነው ቤተሰቡ ትግራይ ያለውን ከዚህ በላይ ምን እንትን ያን ስትጭናለህ አውቃለሁ

ትርባት፣ ትርባን አይመለከተኝም። እናንተ ዙርህ ለምን ትመጣለህ? አንድ ነገር አደርጋለሁ። አንተ ምን አለ ጉድ ምናምን የምትለውን ማክን ተው። ወይ አባል ናገርልህ። እንደውም አንድ ቀን ብቅ እላለሁ እቤት እመጣለሁ። የእኛ እህቴ ያን ተመቀለ ወራዳ ሽማግሌ፣ አይ የምናገር ነኝ። እንደው አራማ አንዱ

እሳት የሚያጠፋ ይመስል እንዴት ሆኖ እንደበረ። መቼም እዚህ ቀይ ሰው የሚቀዳ እኮ ነው ደሞ ስሙን ማጥፋት ነው ነበር እናንተ